ሰላም አድማጮች፣ ሳምንታዊው የንቃተ ህግ ዝግጅታችን መደመጡን ጀምሯል። በንቃተ ህግ ዝግጅታችን የተለያዩ ስለ ህግ ግንዛቤ የሚፈጥሩ ርዕሰ ጉዳዮች ይዳሰሱበታል። ለዛሬው ቆይታ የምናደርግበት ርዕሰ ጉዳይ ስለ ግድያ ወንጀል ነው። ባለሙያ ሰፋ ያለ ማብራሪያ ይሰጠናል። ከፍትህ ሚኒስቴር ያገኘ ነው ዜናም ይኖረናል። እስከ ዝግጅታችን ፍጻሜ ድረስ አብሮነታችሁ አይለየን። መልካም ጊዜ። ሟችን አንገቱን አንቆ በመያዝ ባደረሰበት ጉዳት ምክንያት ህይወቱ እንዳልፍ ያደረገው ተከሳሽ በጽኑ እስራት ተቀጣ። አጥናፉ እሸቴ የተባለው ተከሳሽ ሰውን ለመግደል በማሰብ መስከረም 14 ቀን 2016 ዓ ም ከቀኑ በግምት 10 ሰዓት ሲሆን በቂርቆስ ክፍለ ከተማ ወረዳ ሁለት ሙሉ ሸዋ ስጋ ቤት ተብሎ ከሚጠራው አካባቢ ተከሳሽ ሟች ታመነ ክፈተውን በመሳደቡ በተነሳ ጸብ ሟችን አንገቱን አንቆ በመያዝ በደረሰበት ጉዳት ምክንያት ህይወቱ በዕለቱ እንዳልፍ ያደረገ በመሆኑ በፍትህ ሚኒስቴር የጠቅላይ አቃቢ ህግ ዘርፍ የልዩ ልዩ ወንጀሎች ጉዳዮች ዳይሬክቶሬት አቃቢ ህግ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ሰው ግድያና ከባድ ውንብድና ወንጀል ችሎት በፈጸመው ተራ ሰው መግደል ወንጀል ክስ ቀርቦበት ክርክር ሲደረግ ቆይቷል። በክርክሩ ሂደትም የአቃቢ ህግ ማስረጃ ከተሰማ በኋላ ተከሳሽ እንዲከላከል ብይን ተሰጥቶ የመከላከያ ምስክሮችን በማቅረብ ያሰማ ቢሆንም የቀረበበትን ክስ ሊከላከል ባለመቻሉ ፍርድ ቤቱ በተከሳሽ ላይ የጥፋተኝነት ፍርድ በመስጠት በሰባት ዓመት ጽኑ እስራት እንዲቀጣ ሲል ወስኗል። መረጃውን ያገኘ ነው ከፍትህ ሚኒስቴር የማህበራዊ ትስስር ገጽ ላይ ነው። የወንጀል ድርጊት የማህበረሰቡን ሰላምና ደህንነት ከማወኩም በላይ ማህበራዊ ኢኮኖሚያዊና ፖለቲካዊ ቀውስን ያስከትላል። ወንጀል በተለያየ ምክንያት ሆን ተብሎ ወይም በቸልተኝነት ሊፈጸም ይችላል። በ1996 ዓ.ም በወጣው የወንጀል ህግ መሰረት የወንጀል ተግባር ናቸው ተብለው ከተቀመጡት መካከል የግድያ ወንጀል አንዱ ነው። የሰው ልጅ ሰው በመሆኑ ብቻ ሰብዓዊ መብቱ ሊከበርለት ይገባል። ዓለም አቀፍ የሰብዓዊ መብት ሰነዶች የሰው ልጅ ሰብዓዊ መብቱ ሊከበርለትና በምንም መንገድ ሊገረሰስ እንደማይገባ አስፍሯል። ከነዚህ እውቅና ከተሰጣቸው ሰብዓዊ መብቶች መካከል አንዱ በህይወት የመኖር መብት ሲሆን ዓለም አቀፍ የሰብዓዊ መብቶች መግለጫ ዩዲኤችአር በአንቀስ ስር እንዲሁም አለም አቀፍ የሲቪልና የፖለቲካ መብቶች ስምምነት በአንቀስ ስድስት ማንኛውም ሰው በህይወት የመኖር መብት እንዳለው የደነቀቀ ሲሆን በተለይም አለም አቀፍ የሲቪልና የፖለቲካ መብቶች ስምምነት የሞት ቅጣትን ቀሪ ባላደረጉ ሀገራት ቅጣቱ ሊወሰን የሚገባው ህግን ተከትሎ ለከባድ ወንጀሎች ብቻ መሆን እንዳለበት አመላክቷል። ተመስገን አዲሱ ባላለው በኢፌድሪ ፍትህ ሚኒስቴር ውስጥ የድንቃተ ትምህርትና ስልጠና ዳይሬክቶሬት አቃቢ ህግ ነኝ። ወንጀል ያው ተደጋግሞ እንደሚገለጸው የአንድ ማህበረሰብ ጤናማ እንቅስቃሴ አጠቃላይ ደህንነቱን የሚያውቁ ተግባራት ተለይተው በሚመለከተው የመንግስት አካል የሚያስቀጡ ድርጊቶች ተብሎ የተለዩ ድርጊቶችን ማለታችን እንደሆነ ያው የሚታወቅ ነው እና ከዚህ አንጻር በ1996 ዓ ም ተደንጎ በወጣው የፌዴሪ ወንጀል ህግ ውስጥ ወንጀል ተብለው ተለይተው በህግ ክልከላ ከተጠለባቸው ድርጊቶች ውስጥ አንደኛውና ከባዱ የግድያ ወንጀል ነው ማለት ነው። እና ግድያ ወንጀል ያው እንግዲህ በግለሰቦች የአካል ነጻነት በህይወት የመኖር መብት ላይ የሚቃጣ ሰዎችን ከህግ ውጭ እንደዚሁም ደግሞ በተፈጥሮ መንገድ ሊመጣ ከሚችል የህይወት ህልፈት ውጭ ባለ መንገድ በሰዎች ጣልቃ ገብነት ህይወታቸውን እንዲያልፍ የሚደረግበት የወንጀል ድርጊት ነው ማለት ነው። እንግዲህ አንድን ሰው ከህግ ውጭ በሆነ አግባብ ህይወቱን የመንጠቅ ድርጊት ነው የግድያ ወንጀል ልንለውም እንችለው። በ1996 ዓ.ም በወጣው የወንጀል ህግ መሰረት ግድያ ከአፈጻጸም ሁኔታው አንጻር ከባድ የሰው ግድያ ተራ የሆነ የሰው ግድያ፣ ቀላል የሆነ የሰው ግድያና በቸልተኝነት ሰውን መግደል በሚል ተለይቶ ተቀምጧል። በወንጀል ህጉ አንቀጽ 539 በተደነገገው መሰረት አንድ ሰው ከባድ የሰው ግድያ ወንጀል ፈጽሟል ለማለት በአንቀጹ ላይ ከተቀመጡ ፍሬ ነገሮች መካከል ቢያንስ አንዱ መሟላት ይኖርበታል። በወንጀል ህግ አንድ የሚባል መርህ አለ ወንጀል የሰዎችን ክፉ ሀሳብ እንጂ ተግባር አይቀጣም የሚባል መራል እና ከዛ አንጻር በየትኛውም ዓለም ላይ ያለ አሰራር ስለሆነ በእኛም የወንጀል ህጋችን ላይ የግድያ ወንጀል ድርጊትን በሁለት መንገድ ሊከፍለው ይሞክራል። ይሄኛው የገዳዩን ወይም ደግሞ የወንጀል አድራጊውን የሀሳብ ክፍል መሰረት አድርጎ ማለት ነው። የመጀመሪያው በሙሉ ሀሳብ፣ በእቅድ ቀድሞ በተደረገ ዝግጅት የሚፈጸም ከሆነ ነው። የሀሳብ ክፍሉ ሆን ተብሎ የታቀደ የታሰበበት በሚሆንበት ጊዜ ማለት ነው። አንዳንድ ጊዜ ደግሞ አስበውም ባይሆን ባልጠበቀው መንገድ እጁ ላይ ህይወት ሊያልፍበት ይችላል አንድ ሰው እና በዚህ መንገድ የሚፈጸሙ የግድያ ወንጀሎችን ደግሞ የእኛ ህግ በቸልተኝነት ሰው መግደል ብሎ በሁለት ይከፍላቸዋል ማለት ነው። ስለዚህ ከገዳዩ ወይም ደግሞ የወንጀል ድርጊት ፈጻሚው የሀሳብ ክፍል አንጻር በቸልተኝነት እና ሆን ተብለው ወይም ደግሞ ሙሉ ሀሳብ የሚፈጸሙ ተብሎ በሁለት ልንከፍላቸው እንችላለን። በተለይ በቸልተኝነት የሚፈጸሙ ወንጀሎችን የግድያ ወንጀል አለ ተራ የግድያ ወንጀል አለ ቀላል የግድያ ወንጀል ብሎ ይከፍላቸዋል። ይሄ ለህጉ የቅጣት ውሳኔን ለማስተላለፍ ወይም ደግሞ አስተማሪ የሆኑ እርምጃዎችን ለመውሰድ እንዲያመቸው እንጂ መግደል መግደል ነው። ነገር ግን ወንጀል ተግባር ፈጻሚው የአእምሮ ክፍል ምንድን ነው የነበረው? ከኋላ የነበረው የሀሳብ ክፍል ምንድን ነው የሚለውን ከግምት ውስጥ በማስገባት እንደገና ደግሞ የወንጀል አደራረጉን የተፈጸመበትን ሁኔታ የአፈጻጸሙን ሂደት ለግድያ ወንጀሉ የተጠቀማቸው ልዩ ልዩ መሳሪያዎች እነዚህ ነዚህ ከባድ፣ ተራና ቀላል ተብለው እንዲከፈል ምክንያት ይሆናሉ ማለት ነው። ከባድ የሰው ግድያ ወንጀል ስናያነሳ ያነሳ የኢፌዴሪ ወንጀል ህግ በአንቀጽ አምስት ሰላሳ ዘጠኝ ስር ተደንግጎ የምናገኘው የግድያ ወንጀል ነው ማለት ነው። በዚህ አንቀጽ ላይ ወደ ሶስት አራት የሚደርሱ ቅድመ ሁኔታዎች ተቀምጠዋል ማለት ነው። አንድን የግድያ ወንጀል ከባድ ሊያደርጉት የሚችሉት ምን ምን ሁኔታዎች ሲሟሉ ነው? የግድ በአስገዳጅነት ሁሉም በአንድ ላይ መሟላት አይጠበቅባቸውም። አንደኛው ማረጋገጥ ከተቻለ የግድያ ወንጀሉ ከባድ የግድያ ወንጀል ነው ተብሎ ሊገመት እንደሚችል በግልጽ ተደንግጓል ማለት ነው። የመጀመሪያው አስቀድሞ የነበረ የሀሳብ ክፍል ከነበረ ነው። ሰው ሆን ተብሎ አቅዶ ጊዜ አስቀምጦ ተደራጅቶ ራሱን በአእምሮ አዘጋጅቶ ሰው ይገላል። ብዙ ጊዜ የበቀል ድርጊት ጋር ተያይዘው የሚፈጸሙ የግድያ ወንጀሎች ከዚህም የመነጩ ናቸው። አቅዶ አንዳንድ ጊዜ እንደውም የሚያደፋፍሩ ነገሮችን አድርጎ ወይም በመስከር ሊሆን ይችላል መሳሪያ ገዝቶ ቀድሞ ቦታ አጥንቶ መውጫ መግቢያውን ምናምን እንዲህ እንዲ ባለ ሁኔታ ቀድሞ በነበረ የሀሳብ ክፍል መነሻነት ተደርጎ የሚፈጸም የግድያ ወንጀል ከባድ የግድያ ወንጀል ሊያስብል ይችላል ማለት ነው። ሕጉ ላይ በግልጽ የተቀመጡ መስፈርቶችን ስንመለከት ለምሳሌ የተጠቀመው መሳሪያ ወይም ዘዴው ያገዳደሉ ሁኔታ ግድያው የተፈጸመበት አጠቃላይ ሁኔታ ሲታይ ገዳዩ በተለየ ጭካኔ፣ ነውረኛ ወይም አደገኛ መሆኑን በሚገልጽ ሁኔታ የተፈጸመ ሲሆን ነው ይላል። ስለዚህ አንደኛው የቀደመ የሀሳብ ክፍል መኖርን በሚያሳይ መልኩ የተፈጸመ የግድያ ወንጀል ከሆነ ከባድ የግድያ ወንጀል ሊያስብል የሚችል አንደኛው መስፈርት ነው እንደማለት ነው። ሌላ ወንጀል ለመፈጸም እንዲመቸው ወይም የተፈጸመ ወንጀል እንዳይገለጽ ለማድረግ ሲል ከሆነ ከባድ የሰው መግደል ወንጀል በመፈጸም ተጠያቂ እንደሚሆን በወንጀል ህጉ አንቀጽ 539 አንድ ስር ተደንግጎ ይገኛል። ከባድ የሰው መግደል ወንጀል የፈጸመ ሰው የሚቀጣበት የቅጣት ውሳኔ በህጉ ላይ በግልጽ ሰፍሮ ይገኛል። ባንክ ለመዝረፍ ዘመኛውን ማስወገድ አለበች እና ልክ በዚህ አይነት መንገድ የሚፈጸሙ ግድያዎች ከሆኑ ዋናው የታቀደው ሰውየውን መግደል አይደለም። እዚህ ጋር የሀሳብ ክፍላቸው የታቀደው ባንክ ገንዘብ መዝረፍ ነው። ለዛ ደግሞ እንቅፋት ስለሚሆን እሱን የማጽዳት አይነት ነገር ነው እና እንዲህ በሚሆንበት ሰዓት ላይ ሌላን ወንጀል ለመፈጸም እንዲያመጭት ወይም ደግሞ የተፈጸመ ወንጀል ካለ እሱ እንዳይገለጽ ለመደበቅ ተብሎ ሌላን ሰው ላይ የግድያ ወንጀል የተፈጸመ ከሆነ ይሄም የሰው መግደል ወንጀሉን ከባድ ያደርገዋል እንደማለት ነው። በአጭሩ በእነዚህ ሁኔታዎች ናቸው የሰው መግደል ወንጀልን ከባድ ሊያስብሉት የሚችሉት ማለት ነው። የመጀመሪያው ቀድሞ፣ የተዘጋጀ፣ የተደራጀ የታሰበ የሐሳብ ክፍል መኖር አለበት። ሌላኛው ሌላ ወንጀል ለመፈጸም እንዲያመች ተብሎ ሰውን የመግደል ሂደት ነው። እንደዚሁም ደግሞ በተደራጀ አይነት መልኩ የውንብድና ተግባርን ከሚፈጽም አካላት ውስጥ አብሮ በማበር የተፈጸመ የወንጀል ድርጊት ከሆነም እንደዚሁ ከባድ የወንጀል ድርጊት ልንለው እንችላለን ማለት ነው። የቅጣት ሁኔታው ምን ይመስላል የሚለውንም ለማንሳት ቅድም ባየናቸው ሁኔታዎች አግባብ ተፈጸመ ከባድ የሰው መግደል ወንጀል በፈጸመ ሰው ላይ እንግዲህ በእድሜ ልክ ጽኑ እስራት ወይም በሞት እንደሚቀጣ ነው በወንጀሉ አንቀጽ አምስት ሰላሳ ዘጠኝ በግልጽ የተቀመጠው ማለት ነው። ይሄ ብቻ ሳይሆን አንድ ወንጀለኛ እንዲሁ የእድሜ ልክ ጽኑ እስራት ተፈርዶበት ቅጣቱን በመፈጸም ላይ ሳለ ደግሞ በተገለጸው አይነት ሁኔታ ያው በማረሚያ ቤቱ ነው ማለት ነው። ሰው ገሉ የእድሜ ልክ እስራት ለምሳሌ ተፈርዶበት ማረሚያ ቤት ያለ ሰው አሁንም ቅድም ባየናቸው ቅድመ ሁኔታዎች ውስጥ በአንድ ውስጥ ሊወድቅ የሚችል የግድያ ወንጀል ከፈጸመ በአምስት ሰላሳ ዘጠኝ ንዑስ አንቀጽ ሁለት መሰረት የሞት ቅጣትም ሊተላለፍበት ይችላል ማለት ነው። ስለዚህ ቅጣቱ ከባድ የሚያስብለውም አንደኛው ይሄ ነው። በሞት ጽኑ እስራት በእድሜ ልክ ማለት ነው ሊያስቀጣ ይችላል። እንግዲህ በዚህ መንገድ ነው ከባድ የሆነ የሰው መግደል ወንጀል ልንለው ይቻል ነው ማለት ነው። ሁኔታዎቹ ናቸው የሚመስሉት። ሌላኛው ተራ የሰው ግድያ ሲሆን፣ ተራ የሰው ግድያ በአብዛኛው በድንገት በሚፈጠረ አለመግባባት መሀል ሊከሰት የሚችል ወንጀል ነው። ተራ የሆነ የሰው ግድያ ስንል ለምሳሌ በደንብ አቅዶ ተደራጅቶ ራሱን አዘጋጅቶ መሳሪያዎች አመቻችቶ ጊዜ እቅድ አስቀምጦ ሰዎች ተባባሪዎችን አስቀምጦ እንዲ እንዲ በሚባል በተጠና መንገድ ሰዎች የሚገደሉበት ሁኔታ እንደሆነ በተደራጀ መንገድ እንደዚሁም ደግሞ ሌላ ወንጀል ለመስራት ተጨማሪ ግብር ለማሳካት የሚደረግ እንደሆነ አይተናል። እና ተራ የሚያስ ብለውስ ምንድን ነው ስንል ሁለት አይነት ነገር ነው የሚያስቀምጠው ዝቅተኛውን መስፈርት የማያሟላ ከባድ የሚያስ ብለውንም፣ ከፍተኛ መስፈርት የማያሟላ የአገዳደል ሂደትን ተከትሎ የግድያ ወንጀል የፈጸመን ሰው ነው። እንግዲህ በዚህ ድንጋጌ ሊወድቅ የሚችለው በዚህ ድንጋጌ ስር የተቀመጡትን ቅጣቶች ለመጣል ያገዳደሉ ሁኔታ ቅድም ከተቀመጠው ከባድ ሊያስብሉ ከሚችሉት ቅድመ ሁኔታዎች ውስጥ በአንደኛው አይወድቅም። እንደገና ደግሞ ቀላል ያገዳደሉ ሁኔታ ሊያስብሉ ከሚችሉትም አይወድቅም ማለት ነው። ቀላል የሆነ የሰው ግድያ አንድ ሰው ራሱን ወይም ሌላ ሰውን በቅርብ ከሚደርስ አደጋ ለመጠበቅ የሚወስደው እርምጃ ነው። አንቀጽ አምስት አርባ አንድ ላይ የተፈጸመው ወንጀል ቀላል ነው ለማለት ለምሳሌ ወንጀል ፈጻሚው ራስን በመከላከል ያው አንዳንድ ጊዜ ሞት ራሱ ወደ ገዳዩ ይመጣል እና በዚህ አይነት መንገድ የተፈጸመ ከሆነ በማታ ለመዘረፍ ግብግብ ውስጥ ያለ ሰው ኪሱ ውስጥ በነበረው ስለት ነገር ወይ በያዘው ነገር ወይም ደግሞ በእጁ አጉልቦ መጥቶ ዘራፊው ጋር ወይም ደግሞ ወንበዴው ጋር ግብግብ ውስጥ ባለበት ሰዓት ነብስ እጁ ላይ ሊያልፍ ይችላል። እንዲህ ባለው ሁኔታ ውስጥ አይ ራስን ስለተከላከልክ ነው ብሎ ህጉ አይለቀውም። እንደ ሁኔታው እንደ አግባብነቱ ተመዝኖ በእርግጥ ራስን መከላከል በወንጀል ህጋችን አንቀጽ ሰባ አምስት ላይ ግልጽ የወንጀል ኃላፊነትን ከሚያስቀሩ ሁኔታዎች ውስጥ አንደኛው ነው። ግን እንደ ሁኔታው በእርግጥ እስከዛ መለስ ልብስን ከማጥፋት ባለፈ ሌላ አማራጮች አልነበሩም ወይ? አነስ ያሉ አክሱሎ መተው ወይም ደግሞ አጎል ቦታ ላይ መጥቶ እንዳይከላከል ራሱን አድርጎ እንዲህ እንዲህ። ግን አሁን የምንላቸው ነገሮች የሆነ ሰው አድሬናላይዝድ በሚሆንበት ሰዓት ላይ የሚታሰቡ አይሆኑም እና ሰው ነሽ የሚያጋጥም አይነት ነገር ነው። እንደዚህ በሚሆንበት ጊዜ ላይ አንዳንድ ጊዜ ቀጥታ የተቃጣ ጥቃትም ሊመጣብሽ ይችላል፣ ቤት ውስጥ ባለሽበት ሰዓት ላይ ወይ ባልጠበቅሽው መንገድ። አገር ሰላም ብሎ በተኛ ሰው ላይ የሚተኮስ ከሆነ እና ሰውየው መሳሪያ ካለው አውጥቶ ራሱን ሊመክት ይችላል። እንዲህ እንዲህ ባለ ሁኔታ ላይ ምንም አይነት አስጊ ሁኔታ የተደራጀ የሀሳብ ክፍል ባልነበረበት ሁኔታ ወቅት የሚፈጠር የግድያ ወንጀል ነው ማለት ነው። ስቲል ወንጀል ነው፣ ግን ቀላል ሚያስብለው የቀደመ ምንም አይነት ሰው የመግደል ኢንቴንሽን የሌለው ሰው ስለሆነ ነው ይሄኛው። እንደገና ከዛም አልፎ ራሱን የማዳን የተቃጣን ጥቃት የመመለስ እየደረሰበትን ያለን ጥቃት የመመከት አይነት ግብግብ ውስጥ ያለ ሰው የሚፈጽመው የግድያው ወንጀል ነው ማለት ነው። እንግዲህ በእነዚህ አይነት ሁኔታዎች የተፈጸመ የሰው መግደል ወንጀል ሲሆን ነው ማለት ነው፣ ቀላል የምንለው በእነዚህ አይነት ሁኔታ ውስጥ ገብቶ የሰው ህይወት ያጠፋ ከሆነ ቅጣቱ ሊሆን የሚችለው ከአምስት ዓመት የማይበልጥ ያው ቀላል ስርዓት ነው። ጽኑ ስርዓትም አይቀጣም፣ ቀላል ስርዓት ሊሆን እንደሚችል ና በአንቀ ከአንቀጽ 541 ላይ በግልጽ ተደንግጎ የምናገኘው እሱን ነው ማለት ነው። ተራ ግድያስ የምንለው ምንድን ነው ነው? አሁን ቀላል ግድያ ምን እንደሆነ ከባድ የሰው መግደል ወንጀል ምን እንደሆነ አይተናል። ከዚህ መለስ ባሉት ተግባራት ላይ የተፈጸመ ከሆነ ነው ማለት ነው። ወደ ሶስት አራት የሚደርሱ ቅድመ ሁኔታዎችን አይተናል፣ አንድን የግድያ ወንጀል ከባድ ሊያስብሉ የሚችሉት። አሁን ደግሞ ቀላል የግድያ ወንጀል የሚያስብሉት ደግሞ በአምስት አርባ አንድ ላይ የተቀመጡት ቅድመ ሁኔታዎች ናቸው። በተለይ ደግሞ ይሄ ከሰልፍ ድፌንስ ጋር የተያዙ አይነት ሁኔታዎች ውስጥ ባለበት ሰዓት ላይ ህይወት የሚጠፋበት ከሆነ እንግዲህ እነዚህን ሁኔታዎች በፍርድ ቤት ነው የሚረጋገጡት። ዞሮ ዞሮ በሚቀርቡ ማስረጃዎች በሚኖረው የሰርከምስታንሻል ኤቪደንስ በምንለው ይሄ ከባቢያዊ መረጃውን ነው የሚነግሩሽ። በዚህ አግባብ የሚፈጸም የግድያ ወንጀል ከሆነ ነው ተራ የግድያ ወንጀል ልንለው የምንችለው። የገዳዩን የሀሳብ ክፍል አስመልክቶ የግድያ ወንጀል በሁለት አይነት መንገድ ነው ሊፈጸም የሚችለው። አንደኛው በሙሉ ሀሳብ ነው፣ ቀድሞ በተደራጀ የሀሳብ ዝግጅት፣ ሌላኛው በቸልተኝነት ነው ማለት እስካሁን ያየናቸው እነዚህ ሶስቱ በሙሉ ሀሳብ ወይም ደግሞ ኢንቴንሽናል ሆሚሳይድ የምንላቸው በዚህ አግባብ በሚፈጸምበት ወቅት ሊኖራቸው የሚችሉ ደረጃዎች ነው ከባድ እስከ ቀላል ድረስ ያየ ናቸው ሶስቱ ደረጃዎች የተደራጀ ሀሳብ ክፍልን መሰረት ሊያደርጉ የሚችሉ ናቸው ማለት ነው። ወንጀሉ የተፈጸመው በቸልተኝነት ሰው መግደል ነው ሲባል ፈጻሚው አስቦ የሚያደርገው ሳይሆን ማድረግ ያለበትን ጥንቃቄ ባለማድረግ በሚፈጽመው ቸልተኝነት የሚፈጸም ነው። ያለተኛ ማለት እያንዳንዱ ምክንያታዊ ጤነኛ ሰው ሊወስደው የሚችለው ዝቅተኛው የጥንቃቄ ደረጃ ሳይወስድ መመቅረት። ለምሳሌ ኮንስትራክሽን ላይ የሚሰሩ ሰዎች ከሆኑ የሚያጓጉዙት እቃ ወይ ደግሞ የሚሰሩበት መንገድ ምናምን አካባቢ ላይ ካሉ ነዋሪዎች ላይ የሚያደርሰውን አደጋ ቀድሞ የመጠንቀቅ ሙያዊ ኃላፊነት አለብሽ። ለምሳሌ የህክምና ሰው ስትሆኝም ልክ እንደዚሁም ታካሚሽ ላይ እያንዳንዱ የህክምና ሂደት ላይ ሊያመጣ የሚችለውን ጉዳት ሊያስከትል የሚችለውን ሞት ወይም ደግሞ ሊያመጣ የሚችለውን የፈውስ እንትን ይረዳሉ ተብሎ ይታመ እና ቸልተኝነት ወይም ደግሞ የጥንቃቄ ደረጃ እንደ ሙያው እንደ ሰውየው የእድሜ የእውቀት፣ የብስለት ደረጃ የሚለያይ ነገር ነው። ለምሳሌ ሹፌር መኪና ላይ ስለተቀመጠ አንዳንድ ጊዜ የተጓዥንም የሀሳብ ክፍል ጨምሮ ነው የሚያሽከረክረው እና ሹፍርና ላይ ያለ ሰው መንገዱን ብቻ አይደለም የሚያየው ብዙ ነገሮችን ከግምት ውስጥ አስገብቶ ተገቢውን ጥንቃቄ ማድረግ ይጠበቅበታል ተብሎ ይታሰባል። ነገር ግን ባልተገባ ሁኔታ መንገድ የሚያቋርጡ ግለሰቦች ገብተው ነፍስ ሊያጠፋ ይችላል። ወይም ደግሞ አንዳንዴ ከአቅም በላይ ፍሬን ቢልል ይችላል። ሰው ሰራሽ ነገር ነው ይዘው የሚሄደው እንዲህ እንዲህ ባለ ሁኔታ ላይ የሰው ህይወት ሊጠፋ ይችላል። ልክ እንደዚህ ባለ ሁኔታ ውስጥ የግድያ ወንጀሎች ወይም ደግሞ የሰው መጥፋት ሂደት የተፈጸመ እንደሆነ ነው የግድያ ወንጀል ልንለው ምንችለው ማለት ነው። ስለዚህ ማንኛውም ሰው ማድረግ ያለበትን ጥንቃቄ ባለማድረግ በሚፈጸሙ ወንጀሎች የተነሳ ነው የቸልተኝነት ግድያ ምንለው ማለት ነው። እንግዲህ በዚህ መልኩ ግድያ ተፈጽሞ ሲገኝ ህጓችን በተለይ አንቀጽ አምስት አርባ ሶስት ንዑስ አንቀጽ አንድ ላይ ፈጻሚው ከስድስት ወር እስከ ሶስት አመት በሚደርስ ቀላል እስራት ወይም ደግሞ ከብር ከሁለት ሺ እስከ አራት ሺ በሚደርስ የገንዘብ መቀጮ ሊቀጣ እንደሚችል ያው እንግዲህ እንደምትረጁ ቀለል እያለ ነው የመጣው። የቅጣት ሁኔታውም ያፈጻጸመውን መንገድና ና በእነዚህ መቀጮዎች ነው። ቸልተኝነቱ በግልጽ መረጋገጥ ግን አለበት። ለምሳሌ ፍሬን ቢበጠስ ይሄ ሰውዬ ሙሉ በሙሉ አክሲደንት ነው ብሎ መከራከል አይችልም። ምክንያቱም ቀድመህ የምትሄድበትን መንገድ የመኪናን ባህሪ ደህንነቱን አጣርተው ነው መሄድ የሚገቡ በነገሮች ላይ በሌሎች ህጎችም እንደዚህ ያሉ ግዴታዎች ስላሉ ማለት ነው። በወንጀል ህጉ ብቻ ሳይሆን ለምሳሌ የአንድ አሽከርካሪ ተሽከርካሪ ጋር በተያያዙ የስልጠና ማንዋሎች፣ የመንገድ ደህንነት የሚወጡ መመሪያዎች፣ ደንቦች ላይ እነዚህ አይነት ዝርዝር ድንጋጌዎች አሉ። ተገቢውን ጥንቃቄ አድርገው የተሽከርካሪ ደህንነቶቻቸውን ለምሳሌ ቦሎ የምንለው ምንድን የተሽከርካሪ ደህንነትሽን አኑዋሊ ፔሬዲካሌ ማስፈተሽ መቻል አለብሽ። በየጊዜው የተሽከርካሪ ደህንነቶቻቸውን ማረጋገጥ አለባቸው። ይሄንን አለማድረግ ቸልተኝነት በዚህ ምክንያት ነው ተብሎ ከተጠያቂነት አይድንም ማለት ነው። ተበጥሷል፣ ኦቪስሊ እዛ ላይ ያለ ሰው ምንም ሊያደርግ አይችልም። ፍሬን የተበጠሰ መኪና ተበጠሰ ነው ወይ በሆነ መንገድ አጋጭቶ ነው እሱም ሲሆን ደግሞ አደጋ ያደርሳልና ከተጠያቂነት እንደማይድን ነው ማለት ነው። የምናየው ግን ቅጣቱ ያው ቀላል ብሎ ከስድስት ወር እስከ ሶስት አመት ሊሆን የሚችልና ከብር ሶስት ሺ እስከ ብር ስድስት ሺ ብር ገንዘቡ እንግዲህ ዘጠና ስድስት ላይ የወጣም የወንጀል ቅጣት ስለሆነ አሁን ያለውን ሁኔታ እንትን ሊያይል ይችላልና ቅጣቱ የተቀመጠው ግን በዚያ አግባቡ ነው ማለት ነው። ሌላኛው በወንጀል ህጉ የተቀመጠው ህፃንን መግደልን የተመለከተ ሲሆን አንዲት እናት ለመውለድ ምጥ በተያዘችበት ጊዜ ወይም የምጥ ስሜቷ ሲያልፍ አስባ ልጇን የገደለች እንደሆነ እንደነገሩ ሁኔታ በቀላል እስራት እንደምትቀጣም ተደንግቋል ። ማንኛውም ሰው በችልተኝነት የሰው መግደል ወንጀል የፈጸመ ሰው ሁለት ወይም ከዛ በላይ የሆኑ ሰዎችን ከገደለ ያው ተደራርቦ ማለት ነው። ግልጽ የሆነ መመሪያ ተላልፎ እንደሆነ ወይም የሚያስከብሩ ወይም የሚያፈዙ ንጥረ ነገሮችን ወይም መጠጦችን በመውሰድ ራሱን ከኃላፊነት ነጻ በሚያወጣ ሁኔታ ውስጥ አድርጎት ቢሆን እንኳን የትኛውም አይነት ሁኔታ ውስጥ ነበርኩ ቢል ተጠያቂነቱ እንደማይቀርለት ነው እዚህ ጋር በግልጽ የተቀመጠው ማለት ነው። እንግዲህ ሁለትና ከዛ በላይ በሆኑ ሰዎች ላይ ተደራራቢ ጉዳት አድርሶ ከሆነ ቅጣቱ ከአምስት አመት እስከ አስር አመት ሊደርስ እንደሚችልም ቀላል እስራት ወደ ጽኑ እስራት እና ብሩም ከ10 ሺህ እስከ 15 ሺህ ብር ሊደርስ እንደሚችል እንዲሁም በማክበጃነት ተቀምጧል ማለት ነው። የግድያ ወንጀልን በተመለከተ ህጋችንም ልዩ ትኩረት የተሰጠው የጨቅላ ህጻናት ግድያ ነው። እንግዲህ የወንጀል ህግ ህጻን መግደል በጣም በልዩ ሁኔታ ነው የሚያስቀምጠው። ብዙ እናቶች ያው በተለያየ መንገድ እንሰማለን እና ወልደውም ሊጥሉ ይችላሉ ወይ ባልተገባ መንገድ ህጻኑ ህይወቱ እንዲያልፍ አድርገው ምናምን፣ እንዲህ እንዲህ ባሉ ወንጀሎች ላይ ማድረግ ብቻ አይደለም ስትሞክርም ከተያዘች፣ እንደ ነገሩ ሁኔታ በቀላል ስርዓት ልትቀጣ ትችላለች በሚል ወንጀል ህጋችን በግልጽ ይደነግጋል ማለት ነው። ቀላል ስርዓት ያው እንደምናውቀው ከአስር ቀን እስከ ሶስት አመት ሊደርሱ የሚችሉ ቅጣቶችን ነው ማለት ነው። ወንጀሉ ሲሞከር በህጻኑ ላይ ምንም አይነት ጉዳት ያላደረሰ እንደሆነ በወንጀል ህጉ ሰማኒያ ማለት ያው በመሰለው ፍርድ ቤት የቅጣት ማቅለያ መንገድ አድርጎ የሚወስድበትን መንገድ ነው። የራሱ የፍርድ ቤቱ ነጻነት ነው ይሄ፣ እና በዛ አግባብ አቅሎ ሊወስን ይችላል ማለት ነው። በአምስት አርባ አራት ላይ ሁ በተገለጸ ሁኔታ አንዲት እናት በምጥ ወቅት ወይም የምጥ ስሜቷ ሳያልፍ አስባ ልጇ እንድትገል በዋና ወንጀል አድራጊነት በአነሳሽነት ተሳታፊዎችን ነው እነዚህ፣ ወይም በአባሪነት ተካፋይ የሆነ ሌላ ሰውም እንደ ነገሩ ሁኔታ እንደ ጥፋቱ መጠን ወይ በቸልተኝነት ያው ቅድም እንዳልነው ወይ ደግሞ እነሱ ራሳቸው እንዲገደል አድርገው ከሆነ ተሳታፊው መደበኛ የወንጀል የግድያ ወንጀል ከከባድ እስከ ተራ ድረስ ያሉት ተፈጻሚ ሊሆንባቸው ይችላል ማለት ነው። ዞሮ ዞሮ ግን የአምስት አርባ አራት በግልጽ የሚያወራው በተለይ ጨቅላ ህጻናት ነጻንን መግደል ከወላጅናት ጋር በተያያዘ ነው። ሌሎቹ ግን በአባሪነት ወይ ደግሞ እሷን እንድትገልም ገፋፍተዋት ከሆነ በተባባሪነት የግድያ ወንጀልን የሚመለከቱ ድንጋዮች ተፈጻሚ ሊሆኑ ይችላሉ ማለት ነው። ሌላው በአምስት አርባ አራት ንዑስ አንቀጽ ላይ እንደተቀመጠው እንግዲህ እሱ አንዲት እናት አስባ ወይም በቸልተኝነት ልጇን የገደለች እንደሆነ ግድያን የሚመለከቱ መደበኛው ያው እንግዲህ ከተወለደ በኋላ ነው እሱ እንደዛ ከሆነ መደበኛው የግድያ ወንጀል ተግባራዊ ይሆንባታል። ሰው ገላለች የገደለችበትን ሁኔታ ተቀምጦ መደበኞቹ ወይ ቀላል ወይ ተራ ወይ ከባድ ሆኖ በዛ አግባብ ተጠያቂ ልትሆን እንደምችልም በንኡስ አንቀጽ ሶስት ላይ በግልጽ ያስቀምጣል ማለት ነው። የዚህ ድንጋጌ ሰውን መግደል በዓለም አቀፍ የሰብአዊ መብት ሰነዶችና በህገ መንግስቱ የተረጋገጠውን በህይወት የመኖር መብት መጣስና ክቡር የሆነውን የሰው ህይወት ማጥፋት ከመሆኑ በላይ በፈጻሚው ላይ የወንጀል ተጠያቂነት የሚያስከትል በመሆኑ ይህንን ወንጀል ከመፈጸም መቆጠብ ይገባል። ሰው መግደል ወንጀል ብቻ ሳይሆን ኃጢአትም ነው ነው እና ባይሆን ከአስርቱ ትዕዛዛት ውስጥ አንደኛውና ትልቁ አትግደል ነው እና ያው እኔ ስለማላውቅ ነው እንጂ በሌሎቹም እምነቶች ይኖራል። ሰው መግደል የጽድቅ መንገድ ነው ብሎ የሚያስተምር እምነት አለ አይመስለኝም። እና ከዚህ ከዚህ አንጻር ብዙ አይነት የሚገፋፉ ነገሮች ሊኖሩ ይችላሉ። ነገር ግን ከስክነትም ከስልጣኔም ጋር የሚመጣ ነገር ነው። ሰው መግደል ትልቅ ኃጢአት ነው። አድማጮች ለዛሬ ያሰናዳ ነው የንቃተ ህግ ዝግጅታችን ያደመጣችሁትን ይመስል ነበር። ፕሮግራሙ በፋና ሚዲያ ኮርፖሬሽን እና በኢፌድሪ ፍትህ ሚኒስቴር ትብብር ነው ወደ እናንተ የሚደርሰው። ፕሮግራሙን አዘጋጅቻ ያቀረብኩላችሁ ትህትና ካሳሁን ነበርኩ። ሳምንት በሌላ እርዕሰ ጉዳይ እንገናኛለን። መልካም ሳምንት። ንቃተ ህግ